ብፁዕ ቅዱስ አባታችን ብፁዕ ጠቅላይ ሥራ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት ክቡራንና ክቡራት የጉባኤው ተሳታፊዎች የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ቤተ ክህነት የሁለት ሺህ አሥራ ሰባት ዓመተ ምሕረት አጭር የስራ አፈጻጸም ሪፖርት የሰሜን ወሎ ሀገረ ስብከት የሁለት ሺህ አሥራ ሰባት ዓመተ ምሕረት ዝርዝር የስራ አፈጻጸም ሪፖርት በፎቶግራፍና ቪዲዮ ማስረጃዎች ጋር በመቶ ሀያ ሶስት ገጽ በስድስት ጽሑፍና እንዲሁም የመሪ እቅዱ በሚያዘው መሰረት በሰንጠረች ተዘጋጅቶ ለጠቅላይ ቤተ ክህነት ቀደም ሲል ቀርቧል። ይህ መረጃ ከዋናው ሪፖርት ላይ ተቀንጭቦ በአጭሩ የቀረበ ነው። የሀገረ ስብከታችን ሊቃነ ጳጳሳት ብፁዕ አቡነ ቄሩሎስ እና ብፁዕ አቡነ ኤርምያስ በበጀት አመቱ የሚጠበቅባቸውን መንፈሳዊ ማህበራዊ፣ እና ልማታዊ ተልእኮ በሚገባ ተወጥተዋል። ብጹ አቡነ ቄርሎስ በሕመምና በእርግና ምክንያት ከእንቅስቃሴ የተገደቡ ቢሆንም በቤታቸው ሆነው በጸሎት በቡራኬና በምክር ያግዙናል። አልፎ አልፎም ቅርብ በሆኑ ቦታዎች እየተገኙ ትምህርት ወንጌል፣ ቃለ ሜዳድና ቡራኬ ሰጥተዋል። የአብነት ተማሪዎችን መርቀዋል። ሰለቸኝ፣ ደከመኝ፣ ታከተኝ የማይሉትና ስራ የማይጠግቡት ታታሪውና የወንጌል ገበሬው ብጹ አቡነ ኤርሚያስም ምንም እንኳ በአካባቢው ከፍተኛ የጸጥታ ችግር ያለ ቢሆንም የእግዚአብሔር ጥበቃ ሳይለያቸው በመንፈሳዊ ቁርጠኝናትና ብርታት በሀገረ ስብከታቸው ስር ባሉ 14 ወረዳዎች ተደራሽ በመሆንና ከመቶ በላይ ሐዋርያዊ ጉዞዎችን በማድረግ በገጠርና በከተማ የሚገኙ አብያተ ክርስቲያናትን አገልግለዋል። በመንፈሳዊ በማህበራዊ፣ እና በራስ አገዝ ልማት ዘርፍም የሚጠበቅባቸውን የአባትነት የኖላዊነትና የመሪነት ሚና በሚገባ ተወጥተዋል። በዚህም መሰረት ከአስራ ሁለት ለማያንሱ አብያተ ክርስቲያናት የህንፃ ግንባታዎች የመሰረት ድንጋይ አስቀምጠዋል። ከአስራ አንድ ያላነሱ አዳዲስ አብያተ ክርስቲያናትን ባርከው ቅዳሴ ቤታቸውን አክብረዋል። ከ20 በላይ የሆኑ የንግስ በዓላትን አክብረዋል። በሁሉም ወረዳዎች አመታዊ የሰባዊ ጉባኤ ስብሰባዎች ላይ በመገኘት ስብሰባውን በርዕሰ መንመርነት መርተዋል፣ አወያይተዋል፣ የስራ መመሪያም ሰጥተዋል። ለ1981 አገልጋዮች የዲቁና የቅስና የቁም ስልጣነ ክነት ሰጥተዋል። በቅዱስ ላሊበላ ገዳም ከአስር ጊዜ በላይ ሐዋርያዊ ጉዞዎችን አድርገው ለካህናትና ለአስተዳደር ሰራተኞች የተለያዩ ስልጠናዎችን ሰጥተዋል። ከአገልጋዮች ከእድር መሪዎችና ከምዕመናን ተወካዮች ጋርም በሰላም በልማትና በመልካም አስተዳደሩ ዙሪያ ተደጋጋሚ ውይይቶችን አድርገው የአሰራር አቅጣጫ አስቀምጠዋል። ከሁሉም በላይ በየዓመቱ ከታኅሣሥ ሀያ ሰባት እስከ ሀያ ዘጠኝ የሚከበረውን የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል እና ሰኔ አስራ ሁለት ቀን የሚውለውን የቅዱስ ሚካኤል ዓመታዊ በዓል ምስዋል ሊቃነው ጳጳሳትን የፌዴራል የክልል የዞንና የወረዳ ባለስልጣናትን በመጋበዝ የቦታውን ክብር በሚመጠን ደረጃ አክብረው በብዙ መቶ ሺህ ለሚቆጠሩ ምዕመናን ትምህርት ወንጌል ቃለ ምዕዳንና ውራኬ ሰጥተዋል። ከዚህም በተጨማሪ ብፁዕነታቸው የራስ አገዝ ልማቶችን የልህቀት ማዕከል ሊሆኑ የሚችሉ የታላላቅ አብነት ትምህርት ቤቶች ግንባታዎችን ማህበራዊና አስተዳደራዊ ስራዎችን በመምራት በማስተባበርና ግንባር ቀደም ተሳታፊ በመሆን ሰፊ ስራ ሰርተዋል። ዝርዝሩም በዋናው ሪፖርት ተካቷል። በተደጋጋሚ እንደተገለጸው አካባቢያችን ባለው የጸጥታ ችግር ምክንያት እንቅስቃሴያችን በእጅጉ የተገደበ ቢሆንም በምናስተዳድራቸው 1543 አድባራት እና ገዳማት የ10 አመቱን መሪ ቅርት ሀሳቢ ባደረገ መልኩ አቅማችን የፈቀደውን ያህል ሰርተናል። ሰበካ ጉባኤን አጠናክረናል። ሰንበት ትምህርት ቤቶችን አስፋፍተናል። በጦርነት የተጎዱ አብያተ ክርስቲያናትን እና የአብነት ትምህርት ቤቶችን በምንችለው አቅም ደግፈናል። በጠቅላይ ቤተ ክህነት እና በሀገረ ስብከት የተመደበ ብር 5 ሚሊዮን ሰላሳ ስምንት ሺህ ስልሳ ስድስት አመታዊ የደመወዝ በጀት ለአብነት መምህራን እየተከፈለ ይገኛል። በበጀት አመቱ ብር 3 ሚሊዮን አራት መቶ ሰማኒያ ሺህ አራት መቶ አርባ አምስት የሚገመት የአይነትና የገንዘብ ድጋፍ ለአብነት መምህራን እና ደቀ መዛሙር ተደርጓል። በአምስት ጉባኤ ቤቶች ማለትም ንባብ፣ ዜማ፣ ቅዳሴ፣ ቅኔ፣ ሐዲስ ኪዳን ሰባ አምስት ተማሪዎችን በአዳሪነት እያስተማረ ባለው በአስፋ ገነት ጽጌ ቅዱስ ጊዮርጊስ ከፍተኛ መንፈሳዊ ትምህርት ቤት እስካሁን ድረስ ላለው ስራ ብር 129 ሚሊዮን 307292 ወጪ የተደረገበት ጂ ፕላስ ሰበን ሁለገብ ሕንጻ በመጠናቀቅ ላይ ሲሆን ሌሎች ለተለያየ አገልግሎት የሚሆኑ ቤቶችም ተገንብተው በስራ ላይ ውለዋል። 300 ወንዶችንና መቶ ሴቶች አብነት ተማሪዎችን ተቀብሎ ለማስተማር ታስቦ በወልደያ ከተማ በ23921 ካሬ ሜትር ቦታ ላይ እየተገነባ ያለው የሁቤላ ማርያም አዳሪ አብነት ትምህርት ቤት ሰባት ጉባኤ ቤቶች ግንባታ ሙሉ በሙሉ ተጠናቆ ለስርዓት የተዘጋጀ ሲሆን የወንዶች ማደሪያ ጂ ፕላስቱ ህንፃ ግድግዳውና ጣሪያው ተጠናቆ በሮች ተገጠሙለ ሲሆን ቀሪ ስራዎች በመሰራት ላይ ናቸው። ብፁዕነታቸው በዚህ አመት በሀገር ውስጥና በውጭ ሀገር የሚገኙ በጎ አድራጊዎችን አስተባብረው በድምሩ 6 ሚሊዮን ሁለት መቶ ሀያ ሰባት ሺ ዘጠኝ መቶ አምስት ነጥብ 12 የተገመተ የአይነትና የጥሬ ገንዘብ ድጋፍ በጦርነቱ ለፈረሱ አብያተ ክርስቲያናት ለተፈናቃዮች የተለያየ ችግርና ጉዳት ለደረሰባቸው ሰዎች ለወረዳዎችና ለአጥቢያዎች ድጋፍ ያደረጉ ሲሆን ከዚሁ ገንዘብ ውስጥ ብር 3 ሚሊዮን 734240 በ ጦርነቱ በጦርነቱ ለፈረሱ አብያተ ክርስቲያናት ማሰሪያ የተሰጠ ነው። በጦርነት ቀጠና ውስጥ ባለው እና ድርቅ በተጎዳው በቡግና ወረዳ ውስጥ በአካል ተገኝተው በወረዳው በደረሰው ድርቅ እና የምግብ እጥረት የተጎዳውን ህዝብ በተለይም በዚሁ ድርቅ የተጎዱ እናቶችና ህጻናትን አጽናንተው የተመለሱ ሲሆን በአጠቃላይ በበጎ አድራጊዎች ትብብር አራት ሺ ስምንት መቶ ዘጠና አንድ ነጥብ ዘጠኝ ኩንታል አድሜ ምግብና እህል አስራ ሁለት ሚሊዮን ስድስት መቶ ሰላሳ አራት ሊትር ዘይት ለ ሀያ ስድስት ሺህ ስድስት መቶ ሀምሳ ዘጠኝ ስራ ሰዎች ተሰራጅቷል። ከዚህ ውስጥ አንድ ሺህ ሁለት መቶ ዘጠኝ ኩንታል ስንዴ ዱቄት፣ አንድ ሺህ ሁለት መቶ ሀያ ዘጠኝ ነጥብ ዘጠኝ ኩንታል ምስር ክክና ስምንት ሺህ ስድስት መቶ ስልሳ ሊትር ዘይት በልማት ኮሚሽናችን በኩል ለ አራት ሺህ ሶስት መቶ ሰላሳ ተጠቃሚዎች በሁለቱ ዙር የተከፋፈለ ነው። በዚህ የበጎ አድራጎት ስራ የተሳተፉ ሌሎች አካላትም እንደ ብፁዕ አቡነ ኤልያስ ስዊድን ብዙ አቡነ ጴጥሮስ አሜሪካ በእስራኤል የሚኖሩ አበው መነኮሳትና መነኮሳያት፣ አቶ ጴጥሮስ አክሪሉ የተባሉ ወንድም በአሜሪካ የሚኖሩ አርቲስት ንብረት ጎዳውና ማህበረ ቅዱሳን የመሳሰሉት ይገኙበታል። በገነት ህጻናት መርጃ ማዕከል ማለትም ወልዲያ በሚገኘው ለሚረዱ በድምሩ አርባ ዘጠኝ ህጻናት አንድ ሚሊየን ስምት መቶ ሀያ ሶስት ሺ ሰባት መቶ አስራ አራት ድጋፍ ተደርጓል። ሰንበት ትምህርት ቤትን ለማጠናከርና አዲሱን ስርአተ ትምህርት ተግባራዊ ለማድረግ ከፍተኛ ጥረት ተደርጓል። በበጀት አመቱ የሁሉም የወረዳ የሰንበት ትምህርት ቤት አንድነት በአዲስ መልክ ተዋቅሮ ዘጠኝ መቶ አርባ አራት የሰንበት ትምህርት ቤት መጽሐፍ ተሰራጭተዋል። ብጹነታቸው በመግቢያችን እንደገለጽ ነው፣ በበችታ ዓመቱ ሰፊ የስብከተ ወንጌል ስራ ሰርተዋል። በሁሉም ቦታ ስብከተ ወንጌል ተጠናክሮ እንዲቀጥል አስፈላጊው ጥረት በየደረጃው ተደርጓል። በዚህም መሰረት ስብከተ ወንጌልና አስመልክቶ 85 ስልጠናዎች ተሰጥተዋል። በዘጠና አብያተ ክርስቲያናት የሰርቅ በ750 ሳምንታዊ በአብዛኛዎቹ አብያተ ክርስቲያናት ደሞ ውርሃዊ ጉባኤዎች የተካሄዱ ሲሆን በአመቱ ውስጥ 66 የህዝብ ጉባኤ ተደርገዋል። በአገር ስብከታችን ባሉ 1543 አጥቢያዎች 354 መደበኛና 496 የትሩፋት በድምሩ 857 ሰባክያነ ወንጌል ይገኛሉ። በቅዱስ ላሊበላ ያለውን ስብከተ ወንጌል እንቅስቃሴ አስመልክቶ ከገዳሙ የቀረበው ሪፖርት እንደሚያስረዳው የቅኔና የሐዲስ ኪዳን መምህር የሆኑና ከሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በ ዲፕሎማ የተመረቁ አንድ ባለሙያ ስብከት ወንጌል ክፍል ኃላፊ ሆኖ ተመድ በዋል ከ ቅዱስ ስላሴ መንፈሳዊ ዩኒቨርሲቲ በ ዲግሪ የተመረቀ ባለሙያ የ ክፍሉ ጸሐፊ ሆኖ ተመድ በዋል በ ገዳሙ አንድ የ አራቱ ጉባኤ መምህር መምህርና ዘጠኝ የብሉይና የሐዲስ ኪዳን መምህራን በ መደበኛነት በመደበኛነትና ስድስት መምህራን በ በ ድምሩ መምህራን በቱርፋት በድምሩ 18 ሰባክያነ ወንጌል ተመድበዋል። የመሪ ዕቅድ አፈጻጸም በተመለከተ የ2017 ዓ.ም የዕቅድ አፈጻጸም ሪፖርት በየሩብ ዓመቱ የ2018ና የ10 1 ዓመቱ መሪ ዕቅድ ደግሞ የሀገረ ስብከቱ በዓመቱ መጀመሪያ ለጠቅላይ ቤተ ክህነት ተክልኳል። ከሀገረ ስብከት እስከ ወረዳ ለሚገኙ ፈጻሚ አካላት ስልጠና ተሰጥቷል። በእቅድ አፈጻጸም ዙሪያ የታዩ ጠንካራ ጠንካራና ደካማ ጎኖች ተለይተው ለወረዳዎች ግብረ መልስ ተሰጥቷል። በሀገረ ስብከቱና በሁሉም ወረዳዎች በመሪ እቅድ አፈጻጸም ላይ ድጋፍ የሚሰጡ የበጎ ፈቃድ ባለሙያዎች ኮሚቴ ተቋቁሞ አገልግሎት በመስጠት ላይ ይገኛል። ከእቅዱ ጋር ተያያዥነት ያላቸው መረጃዎች ባለሙያ ተቀጥሮ በዳታቤዝ መያዝ ተችሏል። የአስር ዓመቱን መሪ እቅድ ማስፈጸም የሚችል የሰው ኃይል ጥንቅር በፒኤችዲ አንድ በዲግሪ ስድስት በማስተርስ አራት በድምሩ አስራ ሁለት ባለሙያዎች ተቀጥረዋል። በ2017 ዓመተ ምሕረት ለካፒታል እና ለመደበኛ ወጪ ብር አንድ መቶ ሰማንያ ስድስት ሚሊዮን አንድ መቶ ስልሳ አምስት ሺህ ዘጠኝ መቶ ሰባት ነጥብ ሠላሳ ዘጠኝ በጀት ተይዞ በበጀት እጥረት ምክንያት በስራ ላይ ያለው ብር መቶ ሠላሳ ሦስት ሺህ ስድስት መቶ ሠላሳ አራት ሁለት መቶ ዘጠና አራት ሆኖ የአመቱ ስራ ተከናውኗል። ምንም እንኳ የአካባቢው ሕብረተሰብ የኢኮኖሚ አቅም የተዳከመ በመሆኑና በጸጥታ ችግር ምክንያት ሙሉ በሙሉ ፐርሰንት ለመሰብሰብ ያላስቻለን ቢሆንም የአቅማችንን ያህል ሞክረን የጠቅላይ ቤተ ክህነት ሰላሳ አምስት ፐርሰንት ድርሻ አስር ሚሊዮን ስምንት መቶ ዘጠና ሺ ሰላሳ አምስት ብር ከአርባ አምስት ሳንቲም ሆኖ ተመዝግቧል። ይህንንም ቢሆን ባለብን ችግር ምክንያት ጠቅለለን ማክፈል ባለመቻላችን ስድስት ከዚህ ውስጥ ስድስት ሚሊዮን ብር በመንበረ ፓትርያርክ ጠቅላይ ሰበካ መንፈሳዊ ጉባኤ ገቢ አድርገናል። ቀሪውን በሚቀጥለው ገቢ እናደርጋለን። ይህንኑ ስድስት ሚሊዮን ብር ገቢ ያደረግንበትን ስሊፕ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤርምያስ ለቅዱስነታቸው እንዲያስረክቡልኝ በታላቅ አክብሮትና ትሕትና ጠይቃለሁ።